ተወካይ ነው የተባለው፣ እነሱ ጋር ብር እንዳልገባ እናቃለን። በነገራችን ላይ ወላሂ ለአዚም ፋሲካም ሆነች ማንኛችንም ይሄ ከባድ ኬዝ እንደሆነ እናቀዋለን። ምንም አይነት መረጃጃችን ላይ ሳይኖር አናወራ። እኔም ነግሬያቸኋለሁ። ያክስቷል ልጅ ቮይስ እንዳደረገችልኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከባሯቸው የዜና ምድሪስ ዩቲዩብ ቻናል ቤተሰቦች ሰላም እንዴት ናችሁ? ደህና ናችሁ ወይኔ? ያለው አልሐምዱሊላ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ፋሲካ እንግዲህ ሰሞኑን በሰራችሁ ቪዲዮ እና አቡ አሚራ ትናንትና ላይቭ ላይ ገብተው መልስ ሰጥተዋል። እሷንም ጥያቄ ሲጠይቋት ነበር። እሷም ይህ ማንንም ስም አልጠራሁም ግን የሌላ ተወካይ ብዬ ባልኩት ፓርት ላይ የአቧሚራን ፎቶ ለጥፈው እሱ ነው እያሉ አቀነባበሩ እንጂን የአቧሚራን አላልኩም ብላለች ያንን ቪዲዮ የሰማችሁ ሰዎች የአንድ ሰው ስም አልጠቀሰችም ሀቅ እናውራ ከተባለ ማለት ነው ሁላችንም እኮ የምናውቀው እውነት አለ የሌላ ብር የተሰበሰበው በሶስት ሰው በተከፈተ አካውንት ነው በአባቷ በእናቷና ባጎቷ የሳውዱ ደግሞ በባንክ ራጂ ነው። እና አቡ አሚራ እና አሲያ ጋር ምንም የሚያገናኘው ነገር የለም። ግን ፋሲካ ሰሞኑን ጥያቄ በቪዲዮም በቲክቶክም በተለያየ ቦታ እያየች ነው። በነገራችን ላይ ቲክቶክ ላይ ሀብዬ ያወጣሁት እኔ ነኝ። ቲክቶክ ላይ ዩቱበሮች ለዩቱባቸው ነው ምናምን የምትሉ ሰዎች አላችሁ። እኔ ሀ ሲባል ቲክቶክ ላይ ነው አጀንዳ እንዲሆን ያደረግኩት። ለምን ብሩ እንደገባ ለሟች ቤተሰብ ተነግሮናል፣ ግን የሌላ መውጣት ዘገየ ያለውን ነገር የሚያሳውቀን ጠፋ። ስለዚህ እዛ ጋ ነው ያለው ነገር እዛ ጋ እንዲፖሰት አደረግኩኝ ማለት ነው። ከዛ በተረፈ ዩቱብ ላይ አንዳንድ ሰዎች አመጡት፣ እኔም አመጣሁት። ሁላችንም ግን ቪዲዮ ስንሰራ አንድ ሰው አቡ አሚራ ተስፍሽ ምናምን የሌላን በር በልቷል ብለን አላልንም። እኔ መቶ ፐርሰንት ልቤ ያቃል። ኮሜንት ራሱ ሲጽፉ ኮሜንት ስር እየገባሁ እየመለስኩ ነው፣ ስለ እነ አቡ አሚራ ማለት ነው። ቲክቶክ ላይ ሳይቀራ እርግጠኛ ነኝ አንድ መቶ አርባ አምስት ሺህ ሰው አይቶታል፣ እነ አቡ አሚራ ሁላ አይተውታል። ያንን እኔ ፔጅ ላይ እየተለቀቀውን እና ፋሲካ የተናገረችው የሌላ ወኪል የተባለውን ሰው ነው እና አቧሚራን አልተናገረችም። እነሱ ወጥተው ትናንትና በጣም ተቆጡ። ብዙ ሰው ደግሞ ኮሜንት ላይ አቧሚራ ነው አቧሚራ ነው አቧሚራ ነው። አቧሚራ የራሱ የሆነ የሪል ስቴት ስራ አለው። ከሌላ ጋር ምንም የሚያገናኘው ነገር የለም እና እህቶቼ ፋሲካ ምንም ያጠፋችው ነገር የላትም። እንደኔ ማለት ነው። የህዝብ ጥያቄ ነው የጠየቀችው። በእሷ በኩል ነው መጀመሪያ። እኛ ቪዲዮንም ብናወጣውም እናትና አባቷን ሀብላ በቪዲዮ አውጥታ ዓለም እንዳቃት ያደረገችው ፋሲካ ናት። ስለዚህ የት ደረሰች እያለ ሁሉም ሰው ይጠይቃታል። እንኳን ፋሲካን እኔ መጀመሪያ ቪዲዮ ስለሰራሁኝ በዙቹ አቅሜ እንኳን ስንት ሰው ነው የሚጠይቀኝ የት ደረሰች እያሉ ማለት ነው። እኔ ለራሴ የት እንደደረሰች ማወቅ እፈልጋለሁኝ። የኢትዮጵያ ህዝብ ማወቅ ይፈልጋል። ጥያቄ ነው የተጠየቀው። ጥያቄ ስለተጠየቀ ደግሞ እሷን እንደዚህ ዩቱቧን እናዘጋባት፣ እንዲህ ብላለች፣ እንዲህ ብላለች። እሷ የእናንተን ስም አላነሳችም። ቪዲዮን እኮ መስማት ትችላላችሁ። ያለችው ተወካይ ነው። እንደዛማ ከሆነ እኮ ለእኔ የሚተላከልኝ ያለ ስለ ተወካዩ ማለት ነው። እኔ ግን እዚህ ጋር ማውጣት ስላልፈለግኩ ነው እንጂ ወላሂ አውጪ ካላችሁ ላወጣ ሁላ እችላለሁኝ። ግን እዚህ ጋር ቤተሰቦቿ ታግተዋል፣ መናገር አይችሉም፣ ያለችበት ቃላቷ እሱ አነጋገር ስህተት ሊሆን ይችላል እንጂ እሷም የሆነ መረጃ ይዛ ነው ያወራችሁ። ያ መረጃ እኔም ጋር ስላለ ማለት ነው። ለማንኛውም እንደዚህ የምትፈርዱባት እና ለፋሲካ ምንም ያጠፋችሁ ጥፋት የለም። ጥያቄ ነው የጠየቀችው። እሷ ስለጠየቀች ነው እኮ ወጥታችሁ መልስ የሰጣችሁት። እኛንማ ከምንም አልቆጠራችሁንም። እናንተን ደግሞ አንድ ሰው በቪዲዮ ሰርቶ ዩቲብም ላይ ሆነ ቲክቶክ ላይ ሊሉ ይችላሉ። እዛ ነው በብዛት እያሉ ያሉት ኮሜንት ላይ ቪዲዮም ላይ ሆነ ምንም ላይ ዩቲብ ላይ አንድም ሰው እናንተን ሌባ ብሎ አላለም። ኮሜንት ላይ ግን አዊ ይላሉ፣ እኔም መልስ እየሰጠሁ ነው። ከዛ በተረፈ አንዳንድ ዩቱበሮች አላችሁ ፋሲካ አስመሳይ ናት፣ ለዩቱብ አብላ ነው ወላሂ፣ ማንኛችንም ለዩቱብ ብለን አደለም። እኔ ለዩቱብ ቢሆን መጀመሪያ ቲክቶክ ላይ አለጥፋትም ነበረ ስመጣም ደግሞ ሌላ የደረሰች አሳውቁን፣ ቤተሰቦቿ አሳውቁን ብዬ ነው የሰራሁት ቪዲዮ። እኔም ማለት ነው አንዳንዴ ዩቱበር ሆናችሁ ውስጣችሁን እያወቃችሁ ልክ እናንተ ለመወደድ ሌላውን ለማጣላት የምታደርጉ ዩቱበሮች ከእናንተ የማልጠብቀው በተለይ አንዳንድ ዩቱበሮች ከእናንተ የማልጠብቀውን ቃላት እየተናገራችሁ ነው። እኔንም ሆነ ፋሲካን ማለት ነው ባሽሙር፣ ወላይ ከእናንተ አይጠበቅም። የልባችንን የሚያውቀው አላህ ነው። ለነገሩ አንድ ሰው የሚያስበው የራሱን ነው። እከሌ እንዲህ ያደርጋል ብሎ የሚያስበው እሱ ራሱ የሚያስበውን ነው ማለት ነው። እና ፋሲካ ምንም ጥፋት የላትም። እኛም ሌላ የደረሰች ብለን ስንሰራ ለዶላር ብለን ለዩቱብ ብለን አይደለም ማወቅ ስላለብን ነው። ማወቅም አለብን። በሷ ሁለቴ ሶስቴ ቪዲዮ እየሰሩ ለጥቅማቸው ነው ምናምን ምናምን። ኧረ እባክሽ አንቺ ለምንሽ ነው የሰራሽው ቪዲዮ? አንቺ ለጥቅምሽ አይደለም። ለጥቅምም ሆነ ለምንም ሆነ እኛ ሌላ ያለችበትን ማወቅ እንፈልጋለን ነበረ ዋናው አላማችን። አውቀናል አሁን። ከዛ በተረፈ ግን ማንም ሰው በእንደዚህ አይነት ጉዳይ ዋሽቶ አይሰራም። መረጃ ሳይዝ ማለት ነው፣ እንደነገርኳችሁ መረጃ ሳይዝ ማንም ሰው ዝም ብሎ ፈጥሮ አያወራም። ይሄ በጣም ከባድ ነገር ነው እና እባካችሁ አንዳንድ ዩቱበሮችም የሆነ ራሳችሁን ለማወደድ ስትሉ ሌላን ሰው እንትን አትበሉ። እኔ ልብ ውስጥ አንቺ ገብተሻል፣ አንቺ ልብ ውስጥ እኔ ገብቻ አይቻለሁ። አላየንም። ስለዚህ እንደውም እኔ ለኮስኩት ፋሲካ ቀጠለች፣ ሌሎቹ ዩቱበሮችም ቀጥለዋል። ከፋሲካ በፊት ይሄው መልስ አግኝተናል። ቢያንስ ቢያንስ ወጥተው ላይብ ላይ ዛሬ በስንት ወራቸው ተናገሩ፣ ስለሌላ ተናግረው የማያውቁትን ማለት ነው። እና ፋሲካ ምንም ያጠፋችሁ ነገር የለም እሷን ለማጣቆር ወይንም እሷን እንትን ለማለት የምታደርጉትን ነገር ተው። እሷ አቡ አሚራን አልተናገረችም። እነ አቡ አሚራ ጋር ዜሮ አምስት ሳንቲም እንዳልገባ ሁላችንም እናውቃለን። ቤተሰቦቿ መናገር አይችሉም፣ መረጃ መስጠት አይችሉም። ያለችበት መንገድ ቃላት አጠቃቀሟ ነው እንጂ ይሄንን ደግሞ እሷ መረጃ ሳይኖራት እንደዛ አላለችም። አዎ የሌላ ቤተሰቦች ወጥተው ተናግረዋል፣ ግን ደግሞ በቃ ሁሉን ነገር ማውራት አይጠበቅብንም። ባጭሩ ሁሉን ነገር ማውራት አይጠበቅብንም። እኔ ወላሂ ብዬም የምነግራችሁ በእንደዚህ አይነት ጉዳይ እኔ ምንም አይነት ነገር ሳይኖረኝ አላወራም። በራሴ ጉዳይ ለዋሽ ይችላለሁ። በራሴ ጉዳይ የሆነ ነገር ልል እችላለኝ፣ ግን መረጃ ሳሊዝ አላወራም። ገባችሁ? የሆነ ሰዓት ግን እውነት የሚወጣበት ጊዜ ቢረዝም ምንም ቢል አይቀርም፣ እውነት መውጣቱ የዛኔ ፋሲካንም የተሳደባችሁ እኛንም ለይቱባቸው ነው ምናምን ያላችሁ ሰዎች ታፍሩበታላችሁ። ወላይ ታፍሩበታላችሁ። እና አሁንም ቢሆን እኛ ልጅቱ ያለችበትን ሁኔታ እንዳሳውቁን ነው እንጂ ስማቸው አልተጠቀሰ ብሩን በሉት አልተባሉ ኮሜንት ላይ ስለተባለ ብቻ ተወካዩን ስላለች ብቻ በግምት አቡ አሚራ ነው ብለው እሱ ላይ ስለተሳደቡ ፋሲካን መሳደብ እንትን ማለት አግባብ አይደለም አግባብ አይደለም። ይች ልጅ ጥያቄዋ የሷ ብቻ አይደለም የህዝብ ነው። እውነት ለመናገር የህዝብ ጥያቄ ነው የጠየቀችው፣ የሁላችንንም ጥያቄ ነው እና ይሄንን ይመስላል ቪዲዮ ላይክ ሼር አድርጉ።